እስክንድር ነጋ ሰብሮ ገባ፣ ተደመሰሱም፣ ከፋኑ ለአብይ አሁን ላይ መርዶ ደረሰው። አድማጮቻችን እስክንድር ነጋ አሁን ላይ በርካታ ከተሞችን ሰብሮ እንደገባናም መከላከያ ሠራዊቱም እንደተደመሰሰ መረጃው ደርሶናል። ከፋኑም ለጠቅላይ ሚኒስትሩ ለአብይ አህመድ ትልቅ የሆነ መርዶ ደርሶታል። እስክንድር ነጋ ትላልቅ ከተሞችን ሰብሮ መግባቱም በርካታ ባለስልጣናትን አስደንግጧል። እስክንድር ነጋ የት ነው ሰብሮ የገባው? እንዴት እንዲህ አይነትም ኃይል ሊያገኝ ቻለ? ከጎን ድሮንና ትላልቅ የሆኑ የጦር መሳሪያዎችን ድጋፍ ያደረገለት አታል አለወይ የሚለውንም አብይ አህመድ ይሄንን ሲሰማ በፓርላማ በዝግ መክሮ ነበር። በዚህ በዝግ ፓርላማ ፓርላማ ስብሰባው ላይ እነማን ተገኙ? ምን ጉዳዮችን አውይ አውሱ? እንዲሁም ተው እዩ ሌሎችንም መረጃዎች ታደምጡታላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ቪዲዮ ላይ ካርጉም ቀጥታ ወደ ዝርዝር መረጃዎች ይዘው አለፍኩኝ። መልካም ቆይታ የሆነላችሁም። ወደ መጀመሪያው ዝርዝር መረጃ ሳመረም እስክንድር ነጋ አሁን ላይ ትላልቅ ከተሞችን ሰብሩ መግባቱና መከላከያ ሰራዊቱን ሙሉ ለሙሉ መደምሰሱን ተሰምቷል። አሁን ላይ ከፋኖ ለአብይ አህመድም መርዶ ደርሶታል። በዚህ መርዶ በእጅ ጉኑም ጠቅላይ ሚኒስትር ዶክተር አብይ አህመድም ተደናግቷል። የሚሰማውንም ማመን አልፈለገም። በእጅጉኑ ደንግጦን ሲያጣራ እውነት መሆኑና ትላልቅ ከተሞችም አሁን ላይ በፋኖ ቁጥጥር ስር መሆኑና ዋና አስተዋጽኦም እስክንድር ነጋ መሆኑን ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በርካታ ጊዜ እስክንድር ነጋን ለመደምሰስ አስቦም ትላልቅ የሆኑ ኦፕሬሽኖችን ቢፈጽምም ነገር ግን አልተሳካም። ከዚህ በፊቱም እንደነ ነገሮችን አድርጎ ነበር። ትላልቅ የፋኖን ከአመራሮች በተለይም እነ እስክንድር ነጋ ምሪ ወዳጆና ዘመነ ካሴን እነሱን ለማደንም እንዲሁም የሚጠቀሙትን ስልክ እንኳ ትራክ ለማድረግ ሞክሯል። ግን ምንም አልተሳካለትም። ይህም አልሆን ሲለው መከላከያ ሰራዊቱ ላይ ጂፒኤስ ምገጥሙ ሲማረኩም ዘመነ ካሴን ለማግኘት ሞክሮ ነበር። ይህን ምንም ፈጣሪ ስላልፈቀደ ይህ ሁላ ነገርም በሙሉ ከሽፏል። አሁን ላይ ምንም ጠቅላዩ የጠበቀው ነገሮች ሙሉ እየተከሰቱለት አለመሆኑና እንዲሁም በውስጤ ሰላ ያለ ወይ ስኪል እስኪጠራ ድረስን በእጅጉኑም የሚገባበት የሚውጣው ጠፍቶታል። ትላልቅ ከተሞች በየቀኑ እየተቆጣጠረና ፋኖ ግዛቱን እያሰፋም ወደ አራት ኪሎ የሚያደርገውን ጉዞ እያፋጠነ መሆኑም ነው የተገለጸው። አድማጮቼ አማራውያን በእጅጉኑ በየቀኑ አስደሳች መረጃዎችን ሲሰሙ አገዛዙ ኃይል ደግሞ በየቀኑ መርዶ እየሰማና በእጅጉኑ እየተናደደ እንዲሁም ደግሞ አገዛዙም የሚያደርገው እየጠፎ ይገኛል። አሁን የሚሰሙት ነገር እስክንድር ነጋ ትላልቅ ከተሞችን መቆጣጠሩ ነው። ይህንን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድም በፓርላማ በዝግ መክሯል። በዚህ በመከሩበት ጉዳይ እንዲሁም ትላልቅ ጀነራሎች ተገኝቷል። እንዲሁም አሁን ላይ አንድ ዋና ትልቅ የሆነ ጀኔራል በውስጥ ሰላይ እንዳለባቸውም ተደርሶበታል። እንዲሁም ብቻቸውን ሶስት ብቻ ሆነው አብያ አምድም እንዲሁም ደግሞ ዋና እንደምናቀውም ጄኔራሉም ብርሃኑ ጁላና እናም አዳነች አበቤ ብቻ በተገኙበት ነው ስብሰባ ያካሄዱት። ምክንያቱም በመሃላችን ሰላይ አለ፣ ይህንን ሰላይ በመጀመሪያ ማግኘት አለብን በማለት ነው የተለያዩት። እንዲሁም እስክንድር ነጋና ፍሬ ወዳጆ እና ዘመነ ካሲን እንዴት እንደምስስ የሚለው የሚሉም የተወያዩበት ጉዳይ ዋነኛ አጀንዳቸው ነው። በእነዚህ ጉዳዮች ላይ ተወያይተውን መሰነባበታቸው ነው የተገለጸው። አድማጮች እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ምስጋናዬ ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እና